ሰላም፣ ሰላም እንዴት ናችሁ የዩቱብ ፋሚሊ? ጭራሮ ሁኜ መጣሁ። ጡት ማስያሻ ማላረግኩ አሞኛል። አባቴም ትፎድ ቁርጠር ትላላችሁ አሞኛል። በቃ ዛሬማ ኦቨር ነው። አስተኛኝ ሁላ ክርስቶስን በጣም ነው። ሆዲ እንዲህ ነው የሚከትፈኝ፣ እንዲህ እየሸነሸነ መተኛት ብቻ ሆኗል ስራዬ። የደረሰብኝ ውርጅብኝ ሰምታችኋል። ሳምንት ሳምንቱ ሐሙስ ከሰማሁኝ ሳምንት ሊሆነ ነው። አልሬዲ ዛሬ ማክሰኞ ነው። ይሄን ሁሉ ቀን ተኛለሁ። በቃ በሳምንት የማይነካ ሕልም የሚሆን ይመስለኛል። እውነት ነው ብዬ ስነ ቃምንና ምንና ተመልሼ ደግሞ ተኛለሁ። ነው እኔ ላይ የደረሰ ማንም ላይ አይድረስ እላቸዋለሁ ብዙዎቻችሁ እንደሚተዋወቃችሁት ምናምን ጥያቄ አለ። ለዛ ጥያቄያችሁ መልስ ልሰጣችሁ ነው። ቲክታክ ላይ ሀሳብ መጨረስ አልችልም። ደግሞ በዩቱብ ላይ ብርም እየሰራው በአውራ ይሻላል ብዬ ነው እና ልጀምርላችሁና ልንገራችሁ። እኔ ፕሮሞሽን ሰራለሁ ታውቃላችሁና የጸጉር ቤት ፕሮሞሽን ብላ ደወለችልኝ። ስሟን ቄስ ይስጥራውና ማሂ ተብያዋ ማለት ነው ከዛን ደወለችልኝ፣ ተገናኘን፣ አወራን ስሪልኝ አለችኝ። ዋጋ ስንት ነው ስትለኝ አውቄ እኔ ሺ አንድ ሺ ድራም ነው ማስታወቂያ ግን አንድ ሺ አምስት አልኳት። ከዛን እኔ ሁለት ሺ ልሰጥሽ ነው ያሰብኩት አለችኝ። ይህ እንደዚህ የማይነሳዋል አልኩኝ። ማለት በቃ ለመጀመሪያ ነው እና ከዛ በኋላ እሺ አልኳት። ቪዲዮ መስራት ጀመርኩኝ። ዴይሊ ማለት ትችላላችሁ። ሁሌም የሚሄድኩ ነው የምሰራው ሁሌም እና ክሎዝ ሁን በዛ መሀል ላይ እንዴት ቤት የመጣች ለመጀመሪያ ጊዜ የሆኑ ልጆች ድር ያዘውኝ ነበረና እዛ ፀጉር ቤት ያለ ነው ማሂ ጋር ያስተዋወቅሽበት ቦታ አንጭልናል። ከዛን ቆይሺ ድራይቨር ፈልጌ ልካለው አልኩኝ። ከዛ ማሂ እኔ መጥቼ ይወስድልሻለሁ መኪና ስላለ አለች። ከባለቤቷ ጋር መጡ። ገረመኝ እንደው ምን አይነት ሴት ናት ለሰው ስትል እንትን የምትል ወይ ስትል ላይ ምን አምናልኩኝ። በዛ የተነሳ ቤት ነሽ እንዴ ትለኛለች እየደወለች፣ አዎ ስላት ትመጣለች፣ እናወራለን። ክሎዝ ሁን አይዞሽ አለችኝ። እግዚአብሔር በቃ ስለ የሆነ ስለ ሃይማኖት የለም ስለ እግዚአብሔር ታላቅነት ትመሰክራለች። እኔ እናንቺ ብዙ ያመሳስለን ነገር አለ፣ እኔም በእግዚአብሔር ቸርነት ነው እዚህ የደረስኩት ትላለች እኔ እንዳንቺ እናት የለኝም ነበረ። ተሰቃይቼን ያደግኩት አለች። ይሄ ሁሉ ውሸት ነው። እናት አላት እና እግዚአብሔር ይቅር ይበላት ለእናቷ ማትራራ አይነትና ሴት ናት። ለምን እናቱን በቁም የቀበረ ለእኔ ሌላ ሰው ቢቀብር ሰው ኖርማል ነው እና እናትየዋን ትናንትና አይታችኋታል፣ ላይብ ላይ ወጣና አይታችኋቸዋል። ትልቅ ሰው ናቸው ና በጣም ነው የደነገጥኩት። ትናንትና መሰለኝ በቃ እኔ ተስፋ የቆረጥኩት፣ እናትየውን ሳያቸው ተስፋ ቆረጥኩ። ከትናንትና ጀምሮ ነው ሆድ ቁርጠቱ የባሰብኝ። በፊት ትንሽ ትንሽ ነው የሚያመኝ። ከትናንትና ጀምሮ በቃ የምርም ደነገጥኩ፣ ተስፋ ቆረጥኩኝ። ለእናቷ ያራራች ታዲያ ለማለስ ራራ ትችላለችና የጭካኔዋን ጥግ በጣም የሚቀፍ ነው ነው እች ሴት እኔን ብቻ አይደለም ሚኪን ብቻ አይደለም፣ በጣም ብዙዎችን ይበላቸው። እስከ ሁለት መቶ ሰው ነው እንግዲህ እየተባለ ያለው እኛም አናቃቸው። ሚዲያ ላይ ያልወጡ ደግሞ በጣም ብዙ ሰዎች ሊኖሩ ይችላሉ። በጣም ብዙ ማለት ነው። እና እንግዲህ በሕግ ይዘነዋል። እኔ በሕግ ይዣ ያለው እንግዲህ በሕግ ይዘናል። እግዚአብሔር መቼስ መያዙ አይቀርም። የአንድ ሰው የሁለት ሰው ገንዘብ አይደለም፣ የዚህ ሁሉ ሰው ገንዘብ በልታ

አልቻልኩም አሁን ተኝቼ፣ አሁን ሆኖ እንቅልፍ ይመጣል። አሁን ተኝቼ ሊያዛጋኝ ነው። ጉድበት ቡና ደግሞ አቆንኩ። ድሮ ቡና በጣም ነው ሞዶ ታቃላችሁ፣ ማያቅ ሰው የለም። አሁን ቡና አንድ ሲኒ በመከራ ነው የሚጨርሰው። እንዲህ እንዲህ ከለዋለ ፎቶ ብዬ ሁላ ነው የሚዘጋኝ ቡና አስጠላኝ። ለምን እንደሆነ አላቅም። ምግብ ግን ይበላልኛል። እውነት ለመናገር ከትናንትና ጀምሮ እንዲያለኝ እንጂ

ምግብ በላለው ተኛለው። ግን ከትናንትና ጀምሮ ምግብ ዘጋኝ። ትናንትና ራሱ በአንድ አፕል ነው ያዋልኩት እና እንደዛ ነው የምላችሁ። እኔ ሞኝ በራሱ ይማራል ብልጥ በሰው ይማራል። እና እኔ አሁን በራሱ ይተምራለሁ። ማንንም ሰው ከአሁን በኋላ ማምን አይመስለኝም። አይደለም ማመን ከሰው ጋር ራሱ ክሎዝ የሆነ ሪሌሽን ወይም ጓደኝነት ምናምን አልፈልግም ካሁን በኋላ እግዚአብሔር ብሎ ከዚህ ችግር ሁሉ ከወጣሁኝ አይኖ ወጣለሁ። እግዚአብሔር ይረዳኛል። እግዚአብሔር ቸር ነው። ልክ ከዚህ ሁሉ ችግር ስወጣ ቅድሚያም የማደርገው ውሻ ነው የምገዛው። ከውሻ ጋር ነው የምኖረው። የምር ያልኩት በራሴ እቅዴ ማለት ከውሻ ጋር ነው የምኖረው። እና ልጄን እንኳን ትምህርት ቤት ሰባ ፐርሰንት ቻንስ አግኝቼ ልጄን እንኳን እንዳላስመዘግብ ነው ያደረገችኝ። ነው እንዳታስመዘግቢ ነው። ልጆቻችን ካናዳ ይማራሉ። እኛ አሜሪካ ነው የምንሄደው። ዓለምን እንዞራለን። ኢትዮጵያን እናስተዋወቃለን። ሞዴል ትሆኛለሽ ብላኝ እንኳን ሞዴል ወደ ልማለውን ሴትየው ተስፋ ሰጣኝ። አንዳንዴ ሰው ማመን በጣም ከባድ ነው። ሰው አትመኑ፣ ሰው አትመኑ በቃ ያልኳችሁ። እንደ ግሜ ልበላችሁ ብልጥ ከራ ከሰው ይማራል ሞኝ ከራሱ ይማራል። ሞኝ ማለት ለኔን ሸከምሶ እና ወይ ወይ ወይ እና ከራሳ ከሰው ተማሩ። ማንንም አትመኑ፣ ማንንም እና እኔ ብዙ ትምህርት ሰጠችኝ። ከትምህርትም አደነዘዘችኝ፣ ደነዘዝኩኝ ጅዝብ ጅስብም ያልኩት ጋይዝ ጅስብ ብዙ ሰው የሚለው አሁን ውሽዬ ብሩን እንዴት ትከፍላለች እሷ እያሳሰበኝ እንዳልሆነ ነው የምነግራቸው። ክርስቶስን እሱ በጭራሽ አያሳስበኝም። የሰው ዕዳ አይደለም አደለም ያሳስበኝ። እኔ ግንትን ያህልኝ ያ ሁሉ ቃላት ቃል ነበረን የሆነ የለም ስታወራ ከሁሉም በላይ የምታስቀድመው የእግዚአብሔርን ስም ነበረ። እና ያንን ሁሉ እምነቷን እንዴት ካደች? እምነቷን እንዴት ካደች? ስትምል በልጆቿ ነው የምትምለው። ለልጆቿስ ወደፊት ምን ልታስተምር ነው? ልጆቿስ ምን አጠፉ? በእንደዚህ አይነት ነገር የምትቀጣቸው። አሁን እኛ የምንሰራውን የምናገኘው በልጆቻችን ነው እና እኔ በልጆች ይምጣብዬ በጭራሽ አረግማትም። እና በራሷት ይኸው ክህደትን የቅርብ የምትለው ሰው ይክዳት። እውነት ያንን ነው የምለው። እና ሰው ይሄን ያህል ርቀት መሄድ ጀምሯል። እና ተጠንቀቁ ልላችሁ ነው። በተረፈ እኔ በጸሎታቸው አያሰቡኝ። ብዙዎቹ ደግሞ ቲክታክ ላይ የሚመላለስ ነገር ታያላችሁ። ሲብስብኝ ወጥቼ እያወራው ትሰማላችሁ ብዙዎቹም ይሄን የምትለው ይሄን የምታደርገው ይሄን እኔ ደረሰኞች አሉኝ እና ያንን ነገር ማሳየት የምችላለው፣ ግን እኔ ከማንም ሰው እርዳት አልፈልግም። ለምን ትናንትና ከትናንት ወዲያ ኢትዮጵያና ኤርትራውያን ረዱኝ፣ ወረቀቴን ያስኩኝ፣ ልጄን ባይን ያሳየታችሁኛል። እና ከፈጣሪ በታች ከዛ በላይ ለእኔ ምንም ተአምር የለም። ያ ነገር ለእኔ ተአምሬ ነው በቃ ይሄ በጣም ኖርማል ነው። ገንዘብ ይመጣል ይሄዳል። እሱ ሰጠኝ እሱ ነሳኝ። የሰው እዳኑ ማንም ሰውም የሚሰቅለኝ የለም። ቀስ ብዬ ሰርቼ ይከብላል። ግን አንዳንድ ሰው ምላሱ በጣም ሰውን ይጎዳል። ገና ለገና እንትን እኮ ለምን ነው ልመና ይላሉ እና አሁን ታያላችሁ፣ የቀጠሮ ጌም ትይዛለች ይላሉ እና ውሹ ለገንዘብ ቦታ የላትም። እኔ ገንዘብ ነገ ማገኘዋለሁ። መድኃኔ ዓለም ክብሩ ይስፋ። ትናንትና ከዛ ቆሻሻ ያወጣኝ አምላክ እኔ ነገን እንደማይጥለኝ ሀንድረድ ሹር። ይህን እችን ሴት ራሱ በህይወት መንገዴ ላይ አንጥቱ በዚህ የቀጣኝ በራሴ ጥፋት ነው። ጥፋትሽ ምንድን ነው ካላችሁኝ ከእግዚአብሔር ቤት በጣም ራኩኝ፣ ከሱ ስር ራኩኝ እና ለዓለማዊ ለዓለም ነገሮች ብርቅርቅ ነገሮች ገዙኝ፣ መንገድ ሳትኩና፣ ሊያስተምረኝ ነው። እኔ ልጁን ስለሚወደኝ ቤቱ ሊመልሰኝ ነው። በቃ ይሄንን ያልኩት ክርስቶስን። ከዛ በኋላ እኔ ስጸልይ ተንበርክኬ፣ አምላኬ ሆይ ብር ስጠኝ፣ ደይን ክፈልልኝ አይደለም እምለው። አምላኬ ሆይ በራሴ ስተት ይሄ መቶብኛል፣ ግን የምወጣበትን ጉልበት ስጠኝ። ጉልበት፣ ጽናት፣ ትዕግስትን ስጠኝ አንተ በቃ ማስተዋልን ስጠኝ። ይህንን የምለምነው እግዚአብሔር ደግሞ ይረዳኛል፣ ኦፍኮርስ ይረዳኛል። እኔ በጣም ብዙ ወዳጆች አሉኝ ከእናንተ መሐል እግዚአብሔር ይመስገን በጣም ብዙ ወዳጆች አሉኝ። ውጭ የሚኖሩ በጣም ብዙ ወዳጆች አሉኝ። በቁጥርም አልገልጻችሁ እና እነሱ ራሱ እስከዛሬ እንርዳሽ ክርስቶስን ቮይስ ባሰማችሁ አታሚ እንደው ለአንድ አንድን እንኳን ለእንትን ላሰማችሁ የሰው ድምጽ ማሰማት ይደብራል፣ ግን የሚፈጥን ድምጽ ላይ አድርጌ ላሰማችሁ። ቆይ በዚኛው ቲክታክ

በጣም ሰላሳ ቮይስ አለ እና ምንድነው የሚ አካውንት ሸላኪልኝ ከፈለግሽ በኢትዮጵያ ከፈለግሽ በዱበይ እንርዳ። አልፈልግም ለአንድ ሰው አካውንቴን አላኩም። እኔ አልፈልግም ነው ያልኩት። እኔ በጸሎታችሁ ብቻ አስቡኝ። ይሄ እንግዲህ የግል ሚስጥሬ ነው አደል። ዋሳፕ የማሰማችሁ ስለማልፈልግም፣ ክርስቶስን እና እንትን የሆነች ልጅ አለች፣ ማንነቷ ልነግራቸው አልፈልግም። ሀያ ሺ ድረሃም አለኝ ውሰጂውና ሰርተሽ መልሽልኝ ክፍያቸውን ብላኛለች። እና ይህን ያህል የሰው ፍቅር አለኝ። ከውጭ ያሉ በጣም ብዙ በግሩፕ ሁላ እኛ እኛ እንርዳሽ እኛን አይጎዳንም አምስት አምስት መቶ ዶላር አለ። አልፈልግም አልኳቸው። ለምን ይሄ ስተቴ ስለሆነ ራሴ መወጣት ስለምፈልግ። እኔ ጠንካራ ሴት ነኝ ወይ ስትሮንግ ውመን ነኝ ስል በስም አይደለም በተግባርም ነኝ። በጣም ብረት ነኝ እኔ እኔ ውጭ አድሬ ዝናብ ምን ሲፈራረቅብኝ የኖርኩኝ ነው። ያ ነገር አብረርትቶኛለሁ ብረት አድርጎኛል። ብረት ሆኛለሁ በቃ እኔ የምፈልገውን በፊትም አንደኛ የልጄ ናፍቆት ነው። ደካማ ጎን አገኘሁት። ልጄ አይዲ ነው። አይዲ ማገኘው ከዚህ በላይ ምንፈልጋለሁ? ምንም። እና ለእናንተ ልነግራቸው የፈለኩት እንዲህ ዘና ብዬ እንትን ቪዲዮ ሳታጥር ላወራላችሁ የፈለግኩት እኔ ገንዘብ አልፈልግም። እኔ በሕግ ይዤዋለሁ የዱባይ ሕግ ደግሞ አያሳፍረኝም። ሀንድረድ ፐርሰንት የገባችበትም ቢሆን የእጇን ታገኛለች አይቀርም። እና እቺ ሴት እዚህ ሀገር ላይ ንብረት አላት፣ ጸጉር ቤቶ አለ። ኦልሬዲ አልሸጠችውም እየተባለ ነው። እና መምጣቱ አይቀርም፣ መያዛውም አይቀርም ልላችሁ ነው። በተረፈ በዚህ ሳምንት ውስጥ ትንሽ ቅርዥ ብርብር ያለ ነገር ውስጥ ነኝ። ድሮ ለሚሰድቡኝ ለሚናገሩኝ ወጥቼ መልስ አልሰጥም፣ ብሞቱ በዝምታ ነው የማልፈው። አሁን ላይ ግን ያ ትዕግስት የለኝም እና ላይቭ ላይ አንዳንዴ ግንፍል ብዬ ስታዩ ምናምን አትዘኑብኝ፣ ተረዱኝ። አሁን እዚህ ጋር ተኝቼ እነሳና የሆነ ሰው ሼር ያደረግልኝ እና ሳይ ብውላለሁ፣ ለምን ሰው አይዞኝ ይመላለሁና በዛ በዛ ነገሮች አንዳንዴ ሴትዮዋ ነቀለች ወይ እንዳትሉ። መንገድ ላይም ስታዩኝ አትሽሹኝ፣ ሰላም በሉኝ። እኔ ኖርማል ነኝ። ከእናንተ ምንም አልፈልግም ከፍቅር ውጭ ሌላችሁ ነው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ካስቀየምኳችሁ፣ ያስቀየምኳችሁን ካላችሁ ይቅርታ ተናግሬ ደግሞ ያናደድኳችሁ ካላችሁ ደጋረኳችሁ፣ ምክንያቱም ሳትነኩኝ ነኩኝ አላካችሁ ላስጋችሁ ብዬ ነው። መልካም ቀን እላቸዋለሁ። መልካም ጊዜ፣ መልካም ዘመን ይሆንላችሁ። ተማሩ፣ ከኔ ተማሩ፣ እንዳትሳሳቱ፣ ሰው አትመኑ። ካስቀየምኳችሁ በጣም ይቅርታ። ይህ ይቅርታ እንደጋገብኩት፣ በጣም ነው የምወዳችሁ። ልላችሁ የምፈልገው ደግሞ ሌላ በጸሎታችሁ አስቡኝ፣ በየሃይማኖታችሁ፣ ሙስሊሞችን በዱአችሁ፣ ክርስቲያኖች፣ ኦርቶዶክሶች ሁላችሁም በየሃይማኖታችሁ በጸሎታችሁ አስቡኝ። ጤና እንዲሰጠኝና ጠንካራ እንድሆን ሽማሮች እና እንደዛ ነው ላችኋለው። እወዳችኋለሁ፣ አከብራችኋለሁ። ቻው ጋይስ ልጄ ደግሞ